ኢትዮጵያ ኩራዟን አጥፍታለች፣ የብርሃን መስመሮቿን እውን አድርጋለች። ያላት ምቃቅም ብዙ ነውና አይደለም ለራሷ ለጎረቤቶቿም ታልፋለች። ኢትዮጵያ እጆቿ ስራ አልፈቱም። ግልገል ግቤን፣ ታላቁ የህዳሴ ግድብን፣ ኮይሻና ሌሎች በርካታ ግድቦችን ሀብቷ አድርጋለች። ደግሞም የቤቷ ብርሃን ከጎጆ ያልፍ ዘንድ ከጅቡቲ እስከ ኬንያ ከኬንያ እስከ ሱዳን ብርሃኗን እንካቹ ብላለች። ሀገራችን ብርሃን ትላበት ዘንድ ከ132 ኪሎ ቮልት እስከ 500 ኪሎ ቮልት ድረስ መሸከም የሚያስችሉ ከ22000 ኪሎ ሜትር በላይ የኤሌክትሪክ ማስተላለፊያ መስመሮች ዘርግቷል የኢትዮጵያ ኤሌክትሪክ ኃይል። ሀገራችን በሌላ መልኩ ደግሞ ተፈጥሮ የሰጣትን ሀብት በልጆቿ መስመር ሲዛ ድንበር ተሻጋሪ የኤሌክትሪክ መስመሮችን በሚገባ ልክ መልክ መልክ አስይዛለች። ለአብነትም ኢትዮጵያና ኬንያ በጋራ ከ1000 ኪሎ ሜትር በላይ የተዘረጋ በኢትዮጵያ 400 ኪሎ ሜትር ቀሪው ደግሞ በኬንያ ምድር መዘርጋት የቻለ የኤሌክትሪክ ማስተላለፊያ መስመሮችን እውን አድርጋለች። በአጠቃላይ ሀገራችን ሰፊ የሚባል የኤሌክትሪክ ማስተላለፊያ መስመሮችን ዘርግታለች። ታዲያ ይህንን መስመረውን ለማድረግ ሀገራችን ያላትን የተለያዩ መልካ ምድራዊ አቀማመጥ የሚያመጣውን ፈተና ማለፍ የግድ ይላል አሁን የተቀመጠልን እንትናለ በአክሽን ፕላን ነው የምንሰራው በአክሽን ፕላን መሰረት አሁን አራት መቶ ኬቪ አራት ሰው ሁነን የምንሄደው ግን ሁለት ሰው ሁነን ተከፋፍለን ነው የምንሰራው ማለት ነው አሁን በዛን ሰዓት አራት መቶ ኬቪ አሁን ግዴታ ማየት ያለብን እኛ አስር ተዋር ነው አስር ተዋር ደግሞ አንዱ ስፓን አምስት መቶ ሜትር ነው ቢያንስ አምስት ኪሎ ሜትር ምናምን እናያለን ማለት ነው በቀን ከዛ በላይ የምናይበት ጊዜ ነው። ለምሳሌ መንገድ አክሰስ ሮድ ወደ አብዛኛው የላቸውም፣ መንገድ የላቸውም። አክሰስ ሮድ ስለላቸው አብዛኛዎቹ ግዴታ እስከ 10 ኪሎ ሜትር ድረስ ምናምን አይተን የምንወጣበት ሰዓት አለ። ሌላው የተዘረጋው የኤሌክትሪክ ማስተላለፊያ መስመሮች ላይ የሚፈጠሩ እክሎችን ለማወቅና ለመለየት፣ ወይም ኢንስፔክሽን ለመስራት ያለው ሂደት ፈተናዊ በዛ ነው። ያው በማኑዋል የምንሰራው ስራ ያው ግዴታ እኛ ትራንስሚሽናውን ሰብስቴሽን ትራንስሚሽን ላይንስ ሜንቴናንስ ስለሆነ ግዴታ እያንዳንዱን ተዋር ማየት አለ። አሁን ለምሳሌ ኢንስፔክሽን በሚሆን ሰዓት ለምሳሌ አሁን ከግቤ ከግቤ ሁለት እዚህ ሰበታ ሁለት የሚባል አራት መቶ ኬቪ አለ። እንደ ምሳሌ ነው ያነሳውልህ። አሁን እሱ በምናይበት ሰዓት ኢንስፔክሽን አራት መቶ አስራ አምስት ተዋር ነው ብያለሁ። ትሬስ በምናደርግበት ሰዓት ወይም ኢንስፔክሽን በሚደረግበት ሰዓት ግዴታ እያንዳንዱን ተዋር ማየት አለበት። ጫካ ተራራውን ገደሉንና ሐሩሩን ሁሉ ለማዳረስ የሰው ኃይልን ማሰማራት፣ የኤሌክትሪክ ማስተላለፊያ መስመሮችን ደህንነት ማረጋገጥ ባለሙያዎችን ለድካም ሀገርን ለወጪ ሲዳርግ ሰንብቷል። መልካ ምድሩ መልካ ምድሩ አቀማመጡ ጫካ ነው ጫካ ዝም ብለ ምንም ሰው ሂዶበት የማያውቀው ቦታ አለ። አሁን እኛ ምን ሄድበት ሰው በዛ አካባቢ ረግጦት የማያውቀው ቦታ አለ እሱን ምን እንሄድበታለን እና ለምሳሌ ከወርቂ ጤ እስከ ግልግልግቤ ድረስ ያለው የተፈጥሮ ጫካ ያለበት ቦታ ሰው በጣም አደገኛ ነው። ኢንቫይሮመንቱን፣ ቦታው ማቀማመጡ፣ መልክዓ ምድሩ መሬቱ በጣም ከባድ ነው። ወንዝ እስከ መሻገር፣ ገደላ ገደሎች ናቸው አብዛኞቹ እስከ መንሸራተት ድረስ እስከ መውደቅ ድረስ ምናምን ያጋጠማሉ እንጂ እንዲህ አይነት ነገር ግን ግዴታ መታየት ስላለበት ያን መስመር ግድ እናየዋለን ማለት ነው። ለምሳሌ እኔ አሁን ውሃ ወስዶኛል ውሃ ወስዶኛል እንደዚህ መስመር ስንፈትሽ ነውና ውሃ እስከ ደረታችንም እስከ እግራችንም እየሆንን የምንሻገርባቸው በጣም ብዙ ወንዞች አሉ። ኢትዮጵያ ያላትን ምቹ አቅም ተጠቅማ ከዚሁ ዘርፍ የሚገኘውን ገቢ ኢኮኖሚዋን ትደግፍበታለች፣ ግን የኃይል ጉዳይ ከዚህም ያልፋል። በተለይ በፖለቲካው ዓለም ውስጥ ዓለምን ውድድር ውስጥ የከተተም ሆኗል። ደግሞ በሌላ መልክ በኢትዮጵያ የሚታየው እድገትና ጎረቤት ሀገራት እያሳዩት ያለው ከፍተኛ የኃይል ፍላጎት ዘርፉ ላይ ትኩረት እንዲደረግ ያስገድዳል። በአጠቃላይ የዚህ የፓወር ኢሹ ከፍተኛ የሆነ የሶሾ ኢኮኖሚ ኢንተራክሽን አለው፣ የፖለቲካል አንድምታ አለው፣ የገቨርንመንት ሴንትራል ፖሊሲም እንደ ሴንትራል ፖሊሲም የሚወሰድ ነው የፓወር ኢሹ ማለት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ቁልፍ መሰረተ ልማቶችን መጠበቅ የጂኦ ስፓሻል መረጃዎችን መሰብሰብ፣ መተንተንና ማከማቸት እንዲሁም ማሰራጨት ሲያልፍም አገራዊ አቅም ባልተፈጠረባቸው ዘርፎች ላይ አቅሞችን መፍጠር ኃላፊነቱ ነው። ይህንን ዘርፍ መደገፍ ሀገርን መደገፍ ነውና ለረዥም ጊዜ በዚህ ኤሮስፔስ ላይ ፕሮዳክቶችን በማበልጸግ እና ሰርቪሶችን በመስጠት እየሰራ የሚገኝ ተቋም መሆኑ ይታወቃል። ከዛ ጋር ተያይዘው ለብዙ ተቋማት በተለይ ደግሞ ለመንግስት ዋና ዋና ተቋማት ተቋማቶች የተለያዩ ስራዎችን ስንሰራ ቆይተናል። ያው እንደሚታወቀው የዚህ አንዱ የፓወር ኢሹ አንድ ለአንድ ሀገር ክሪቲካል ኢንፍራስትራክቸር የሚባል ነው፣ ማለት መሰረታዊ የሆነ መሰረተ ልማት ነው። የፓወር ከተቋረጠ አብዛኛውን ነገር የሚወሳሰብበት ሂደት ነው ያለው አሁን በአሁኑ ጊዜ ማለት ነው። ስለዚህ ያው እኛም የተሰማራንበት አንዱ የዚ የሳይበር ሴኩሪቲ አንዱ ባክቦኑ ፓወርን ነው። ለብዙ ለብዙ ምህዳሮች ወይም ለብዙ ሴክተሮች ፓወር እንደ አንድ ቤዚክ የሆነ ነገር ነው። ኢትዮጵያ ከ22000 ኪሎ ሜትር በላይ የኤሌክትሪክ ማስተላለፊያ መስመሮችን የዘረጋች ሀገር እንደመሆኗ መጠን እነዚሁን መሰረተ ልማቶች ደህንነት ለማረጋገጥ የተከሰተባቸውን እከል ለመፈተሽ ባልዘመነ መንገድ፣ ሲያልፍም ለሰው ድካም፣ ለሀገር ወጪ በሚያመጣ መልኩ ሲሰራ ቆይቷል። ሀገር ከምታወጣው ወጪ አንጻር ከተባለ እኛ እንግዲህ ሰዎችንን የምንሄደው የግድ ያው መኪና ያስፈልጋል ማቴሪያል ብዙ ማቴሪያል ዘና እንሄድም ታዲያ እዚህ ጋር የኢንፎርሜሽን መረብ ደህንነት አስተዳደር ይህንን ሁሉ ኪሳራ የሚያስቀር የቴክኖሎጂ አቋራጭ ይዞ ብቅ አለ በአየር ሁኔታ በጦርነት በስርቆት እክል የገጠማቸውን የኤሌክትሪክ ማስተላለፊያ መስበሮችን ኢንስፔክሽን ለመስራት የድሮን ቴክኖሎጂን ይዞ መጣ ክሪቲካል ኢንፍራስትራክቸር ከመሆነ እንደመሆኑ መጠን ኢምፓክቱ ደግሞ አጠቃላይ ኦቨር ኦል ኢምፓክቱ ከፍተኛ እንደመሆኑ መጠን እና ኢንሳም ከተሰጠው ሚሽን አንጻርም ይህ ፕሮጀክት ወደ በእኛ ቢሰራ ከፍተኛ የሆነ አንድምታ አለው የሚል ነው የእኛ ምልከታ። ኢንሳ በኮንሰፕት ኦፍ ፕሩፍ 17 ኪሎ ሜትር የሚሸፍን የኤሌክትሪክ ማስተላለፊያ መስመሮችን የገጠማቸውን እክል በድሮን ቴክኖሎጂ መቃኘት የቻለበትን አስደናቂ ስራ መስራት ችሏል። በዚህም የኢንሱሌተር ኢንስፔክሽን ታወር ሜምበር ኢንስፔክሽን፣ ራይት ኦፍ ዌይ እና ኮንዳክተር ኢንስፔክሽን በሚገባ መልኩ ግኝቶችን ማግኘት ችሏል። ከኤሌክትሪክ ኃይል ባለስልጣን እኛ ጋር መጥተው በዚህ ያነጋገሩ ስለዚህ እንዴት አድርገን መስራት አለብን የሚለውን ተነጋገርን። እነሱ ደግሞ ያዩት ምንድነው፣ ፕሮፍ ኦፍ ኮንሰፕት ተሰርቶ በዛ ፕሮፍ ኦፍ ኮንሰብት መሰረት እነሱን አጠቃላይ እንትን ይመልሳሉ ወይ ነው ይህ ቴክኖሎጂ። ጫካ ተራራውን ገደሉንና አሩሩን ወጥተውና ወርደው ለሚሰሩ ባለሙያዎች እረፍት የሚሰጥ ደግሞም ሀገርን ከወጪ የሚታደጉ ነው ተገኝቷል። ቅድም ካነሳዋቸው የእነዚህ የገቨርንመንታል ሴንትራል ፖሊሲ የሆነው። በዋነኝነት ገቨርመንትም እያተኮረ ያለው ከፍተኛ የሆነ እምቅ ፓወር አለን በተለይ ከሃይድሮ ፓወር ጋር በተያያዘ። ስለዚህ እሱን በመጠቀም ብዙ የሆነ የኤሌክትሪክ ኃይል ጀኔሬት የማድረግ በሀገር ውስጥ ያ ጀኔሬት ሲሆን ኢንዱስትሪዎች ይስፋፋሉ፣ አጠቃላይ የኤሌክትሪክ ኃይል ፓወር የሚፈልጉ ሴክተሮችም ይነቃቃሉ። ከዚህ በተረፈ ደግሞ እኛ ከምንጠቀመው ያለፈ ካለ ደግሞ ወደ ጎረቤት ሀገሮች በመሸጥ የፖለቲካል ኢምፓክቱ ከፍተኛ ይሆናል። ሌላው ጉዳይ ግን የኤሌክትሪክ ኃይል ከምግብ ማብሰል ፋብሪካ እስከ ማንቀሳቀስ የሚሄድ ጉዳይ ነውና በራስ አቅም ክፍተቶችን መለየት ለደህንነት ትልቅ ዋስትና የሚሰጥ ሆኖ ተገኝቷል። የኢንፎርሜሽን መረብ ደህንነት አስተዳደር በኤሮስፔስ ሳይንስ አንድ እርምጃ ቀድሞ ለሀገራችን ዘርፉ የሚፈልገውን ቴክኖሎጂ እያመጣ ችግሮችን እየፈታ ይገኛል። ለሀገር ዘመውንን እንደ ክብር የሚያየው ይህ ተቋም አሁንም ወደፊትም ጉዞውን ይቀጥላል።